አሰላሙ አሌይኩም ወረህመቱላሂ ወበረካቱ የተከበራችሁ እየተወደዳችሁ ውድ የቻናሌ ተከታታዮች እንዴት ናችሁ? ልኝን ያለሁ አልሀምዱ ሊላህ ሰላም ነኝ። ስራ እንዴት ነው? ሁሉ ሰላም ነው ወይ? ከኔጋ አልሀምዱሊላ ሁሉ ሰላም ነው የኔ ውድ ቤተሰቦች ዛሬ ደግሞ እንጀራ ጋግር ያለሁ ሆይ ማለት ነው። የፉረኖ ዱቄት እንጀራ ማሻ አላህ ተባረከ ረህማን እጅሽን አይቆርጥመው በሉ ማለት ነው። እና በማዲያም ክሽናውቴ የፉረኖ ዱቄት እንደዚህ አድርጌ ጋግር ኩኝን የለእናንተ ምንም አልሆነው ነገር አለኝ። አንድ የገንፎታ ገነፋ እጄን ቃጠላለሁ። አንድ የእንጀራ ተጋግሬ እጄን ቃጠላለሁ። በመጥበሻ ማለት ነው እንጀራ መጋግረው እና እንጀራ ያማራችሁ እስኪ እንዲህ እንደዚህ እየሰራችሁ ተጠቀሙ። እንጀራ የማታገኙላችኋል ውዶች፣ በጣም የሚያምር እንጀራ ወጥቶልኛል። በነገራችን ላይ ትናንትና ነው እርሾ ነው አብክቼ። ትናንትና ጠዋት ሁለት ማንኪያ ካሜራና ዱቄት ትን ስዬ ዱቄት አብካሁኝ ማለት ነው። ከዛ ማታ ላይ ደግሞ አብካሁት ማለት ነው። ዱቄት የናመሽ ያመስኩት ተቀዘቀዘዴ በኋላ አብካሁኝ ማለት ነው። አብክቼ ይኸው ጠዋት ጋገር ኩትላችኋሉ ለምሳብ የትወት እስኪ የጤፍ እንጀራ ይመስላል። አሁን ይሄ የፍርኑ ዱቄት እንጀራ ይመስላል። እና እንዴት እየተጠቀማችሁ ብሉ። እናንተም እየሰራችሁ ላችኋል ህውዶች በጣም ነው የሚያምረው። ወትር ጥብጥብ ያለ እንጀራ ነው እና ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እስኪ አበረታቱኝ። ኔ ወዶች እስኪ በላይክ በላይክ በላይክ እንዴት እንደወደዳችሁትና እንዴት እንዲያደነቃችሁ በላይክ አሳውቁኝ ማለት ነው በኮሜንት ማሳውቁኝ። እኔ ኮሜንት በጣም ውስጤ ነው፣ ኮሜንት ማንበብ እላችኋለሁ። ውዶች ዛሬ እንጀራ ጋግሬ ምሳ ያለ በላ ነው ተፈቶሉ፣ ተኔ ጋር ምሳ ተጠርታችኋል እላችኋለሁ። ወጥም ሰርቻለሁ። ወጥ የሰራሁት ትናንትና ነው በነገራችን ላይ ቀይ ወጥ ሰርቻለሁ እላችኋለሁ። አቤት አቤት፣ አንቺማ ለራሴ ነው የቆምሽ ነው የምትልኝ እርግጠኛ ነኝ። እና በነገራችን ላይ አዎ ለራሴ ነው የቆምኩት፣ ምክንያቱም ትናንትና የሰሩት ምግብ እኔ የማወደው ስለሆነ ሰራሁ ወይ ማለት ነው። እንደዚህ ተሰራሁ ለሁለት ቀላስ ሶስት ቀን እኔ ተቀማደሁ የነሱ ምግብ እስተሚያርቅ ማለት ነው። እና እንጀራ በነገራችን ላይ ይበላሉ የኔ ሰዎች፣ ታኔ ጋር ችግር የለባቸውም፣ እንጀራ ይመቸቻቸዋል አላችኋለሁ። እና ሰብስክራይብ አድርጉኝ፣ ሰብስክራይብ አድርጉኝ። የምር ሰብስክራይብ ይኔው ካፍቴል መጥቶ ያነሰዋል፣ አምስቱን ስድስቱን ለጥ ያረጋኛል እየመጣ መቸም አንድ ቀን እንሻአላ በራሱ ጊዜ ሞኔታይዝ ያደረገኛል፣ እላችኋለሁኝ እና አሁን ላቀርብ ነው እላችኋለሁ። ምሳ አልባላ ነው። እስኪ ተፈጠሉ እኔ ጋር ምሳ እንብላ፣ እላችኋለሁ እድች ወት እስኪ እንዴት እንደሚያምር የምር ሙያ እኮ የለለ ነው እላችኋለሁ። አቤት ሙያ፣ አቤት ሙያ። እና እንብላ ተፈጠሉ፣ የኔ ውዶች፣ የኔ ውድ ቤተሰቦች ማለት ነው። እኔ ለእናንተ የማልሆነው ጉድ የለኝም አቤት ማዲያም፣ ራሱ ዝም ብለሽ አንቺ ጠዋት ማታም ካሜራ መቀረጥ ትለኛለች። እንግዲህ ምን ላድርግ? የምር ካሜራም እንዴ ሁልጊዜ ድግኔ በሆነልኝ እላችኋለሁ። ላችኋለሁ። እስኪ አሁን ላቀርብ ወጤንም ላሳያችሁ። አቤት ወጤ እራሱ እያበዴ ነው እላችኋለሁ። ቀይ ወጥ ሰርቻለሁኝ። ስጋቸው በነገራችን ላይ ነው የምቸኝም ብዙም ሆኖም ግን የበግ ስጋት ያመጡት እኔስ የተወሰነ ይሻለኛል። የበግ ስጋ ነበር ትናንትና ሰርቻለሁ። ይኸው ሳህን ላይ አንድ እንጀራ አደረግኩ ማለት ነው። እና ወጤን ሞት ስጋ አቅርቤ አለሁኝ። እንብላ ተፋደሉ። እኔ ያለ እናንተ ቁርሱ አይበለኝ፣ ምሳው አይበለኝ፣ እራቱ አይበለኝ። አቤት አቤት አቤት፣ ተውት እስኪ የወጤም ነገር ማለት ነው። ሙያሽ ይዘርዘርልሽ ይላል ያገሬ ሰው እና ተፈጠሉ፣ እንብላ። አንድ ዲብር እንጀራ ነው ዛሬ የጋገርኩት የሌለ የሌለ ነው እላችኋለሁኝ። እና ተፈጠሉ፣ እንብላ የኔ ውዶች። ይሄ ወጥ የራሱ ምን እንዲ የሚመስል አያችሁት? አቤት ቀይ ወጥ በዲንች ማሪገን የሰራሁት ማለት ነው። እንዲህ በድንች እኔ ይመቸኛል። እንዲህ ቀይ ወጥ ላይ ድንች ገባ እንዲያተሉኝ ይሄ የኔ ሙያ ነው። ችግር የለውም። ታተመቻችሁ እናንተም ሰርታችሁ ተጠቀሙትና ታመሰግኑኛላችሁ ማለት ነው። እኔ በጣም ነው የሚመቸኝ ቀይ ወጥ ላይ ድንሽ ማለት ነው። ውት እስኪ እንዴት እንዲህ የሚያምር እናታፈዳሉ እንብላ አላችኋለሁ ውዶች። ላይክ ሼር ሰብስክራይብ እስኪ እያረጋችሁ አበረታቱኝ ማለት ነው። እይታም ቀንሷል በነገራችን ላይ እስኪ እውልይ ቪዲዮዬን እውልኝ እላችኋለሁ። ወይ ሰዓቷ ይቆጥር በዲምብ ወይ ሰብስክራይብን ማንሳቱን አይቶ በጣም አናድዶኛል ላችኋለሁኝ። ላይክ ሼር ሰብስክራይብ እያረጋችሁ አበረታቱኝ እላችኋለሁ ውዶች ዬ አሰላሙ አሌይኩም ወረህመቱላሂ ወበረካቱ።